ለልጆቹ አባት ለሚስቱ ባል ለአገሩ ባለውለታ ና ተቋም የሆነን ገነነ መኩሪያን ማን ገደለው? ገነነ ሞቱ ከመሰማቱ አምስት ቀናቶች በፊት የተቆረጠውን እግሩን በአርቲፊሻል እግር ለመተካት ና ዳግም ቆሞ ለመሄድ ተስፋ ያደርግ ነበር። ምን ያደርጋል ተስፋውን መና ያደረጉበት እንጂ የታሪክ ማሳችን፣ የትላንት ማያ መስታወታችን፣ የእግር ኳስ ወጎች ማህደራችን፣ የጋዜጠኝነት ውሃ ልካችን ገነነ መኩሪያ ሊብሮ በእርግጥ ሰቅለውት ወይስ ተሰቅሎ ሞተ። እውነትና ፍትህ በአደባባይ እስካልተገለጡ የሁላችንም ነገር ከዚህ የተለየ ላይሆን ይችላል። ፖሊስ የገነነን ሞት አጣርቶ በይፋ ለቤተሰቡ እና ለሕዝቡ ባይገልጽም እስካሁን ባለው ይፋዊ ባልሆነ መረጃ መሰረት ገነነ ራሱን ሰቅሎ ነው የሞተው የሚል ነው። በእርግጥ በሁለት እግሩ መቆም የማይችል በዊልቸር የሚራመድ እግሩ ከተቆረጠ እንኳን ጥቂት ቀናቶች ብቻ በማስቆጠራቸው ቁስሉ ያልደረቀ እና እንደ ልቡ ማያንቀሳቅሰው ሰው ራሱን ለመስቀል የሚሆን የአካል ጥንካሬን ማግኘት ይችላልን? አንድ ከሰባ ኪሎ በላይ የሚመዝን ሰው ሊያው አንድ እግሩን በሕክምና ያጣ ሰው የበር እጀታ ላይ ራሱን አንቆ አጠፋ ሲባል ለማመን የሚከብድ ነገር ነው። ታዲያ ገነነ ራሱን ካላጠፋ ማን ገደለው? የልጆቹ እናት፣ የልጅነት ፍቅሩ ባለቤቱ ወይስ የባለቤቱ ውሽማ? ገነነን ገድለውትስ ምን ለማግኘት የሚለውን አጣርተን እንዲሁም ከህግ አካላት ያገኘነውን መረጃ እናደርሳቸዋለን። ውድ ቤተሰቦቻችን ቪዲዮችን እንደ ከዚህ ቀደሙ ብዙ ሰው ጋር እንዳይደርስ እየተደረገብን ስለሆነ በተቻላችሁ መጠን ሼር የሚለውን ነክታችሁ ኮፒሊንክ ታደርጉ ዘንድ እንዲሁም ላይክ በማድረግ እንዲህ ያሉ መረጃዎች ብዙዎች ጋር እንዲደርሱ ትተባበሩን ዘንድ እየጠየቀን በቀጥታ ወደ ቪዲዮ እናልፋለን። ገናናው ገነነ የአገሩ ዋርካ ከወደቀ በኋላ ላፍታም ቢሆን የአሟሟቱ ምክንያት ያልተዋጠላቸው የታዋቂው ጋዜጠኛ እንዲሁም ተንቀሳቃሽ ላይብረሪ፣ ገነነ መኩሪያ ሊብሮ ወዳጅ አድናቂዎች ፍትህን በተለያዩ አጋጣሚዎች ሲጠይቁ ከርመዋል። ባለቤቱን ልጆቹን፣ በቀረበበት ቃለመጠይቅ ሳያነሳ የማያልፈው ሊብሮ ራሱን አጠፋ የሚለው ዜና ለነዛ ለገነነ ወዳጆች በጭራሽ ሊቀበሉት የሚችሉት የሚዋጥላቸው አልሆነላቸውም። ጋዜጠኛ እንዲሁም ታሪክ አዋቂ የሆነው ገነነ መኩሪያ ሊብሮ ከሞቱ አሟሟቱ ያሳዝናል። ለዛ ለሀገር ባለውለታ ይህ በጭራሽ አይገባውም ነበር። በነዛ የሞቱ ሰዓታት ከአጠገቡ በመሆን ታማኝ ጓደኝነቱን ያሳየውና እንዲሁም ከሞቱ በኋላ ገነነ ራሱን አጥፍቷል የተባለውን ዜና ገነነም በደንብ ለሚያውቀው የስፖርት ጋዜጠኛ ሰይድ የሚዋጠለት ስላልነበረ ፍትህም በተገኘበት ሁሉ ሲጠይቅ ከርሟል። ስለገነነ መኩሪያ ሊብሮ ሞት በሰዓቱም ቢሆን የሚያወዛግቡ ነገሮች ነበሩት። የተለያዩ ጥያቄዎችም ሲነሱ ነበር። አንድ ከሰባ ኪሎ በላይ የሚመዝን ሰው፣ ሊያውም አንድ እግሩን በሕክምና ያጣ ሰው የበር እጀታ ላይ ራሱን አንቆ አጠፋ ሲባል ለማመን የሚከብድ ነገር አለው። በሰዓቱ በዚህ አወዛጋቢ ራሱን አጠፋ በሚል ዙሪያ ብዙ ጥያቄዎች ቢነሱም በጊዜ ሂደት ጉዳዩ እየደበዘዘ የእሱም ሞት እየተረሳ መጥቶ ነበር። ሰሞኑን ግን በዚህ በገነነ ሞት ዙሪያ ጋዜጠኛ አርያ ተስፋ ማርያም በሚገርም ሁኔታ ተከታታይ ቪዲዮዎችን ሰርተዋል። ጥያቄዎችን እያነሳም እየሞገተም ነበር። ጉዳዩን ለማጥራትም እየለፋ የነበረ ጋዜጠኛ ነበር። በመጀመሪያ የገነነ መኩሪያ ሊብሮ ወንድምን በመቀጠልም ጋዜጠኛ ሰኢድ ኪያርን እንግዳ አድርጎ በማቅረብ ስለ ገነነ ሞት እስከዛሬ ያልተሰሙ የሚያስገርሙና የሚያስደነግጡ መረጃዎችን አውጥቷል። በተለይ ጋዜጠኛ ሰኢድ ኪያር ገነነ ከቤት ወጥቶ ሆቴል ካረፈ በኋላ እስከ ሞተበት ቀን ምሽት ድረስ የተፈጠረውን አንድ በአንድ አብራርቷል። የራሱን ስህተት በማመን በገነነ ሞት እንዴት ራሱን ተጠርጣሪ ለማድረግ እንደተሞከረ ፊልም በሚመስል መልኩ ይተርካል። በአሪያ ለተጠየቁት ጥያቄ የገነነ ወንድምም ሆነ ሴድኪያር በእርግጠኝነት አንድ ነገር ይናገራሉ። በፍጹም ገነነ መኩሪያ ሊብሮ ራሱን አላጥፋም። በፍጹም ገነነ መኩሪያ ሊብሮ ራሱን አጥፍቷል ብለው ሁለቱም እንደማያምኑ ይናገራሉ። አሪያ ገነነ ከመሞቱ በፊት አንድ ጓደኛው ከውጭ ደውሎለት ካወራው በኋላ ስልኩን ባለመዝጋቱ ገነነ የያዘው ክፍል ውስጥ በጥያቄ የሚያጣደፉት ሰዎች እንደነበሩ መስማቱን ገልጿል። አሁን የገነነ ሞት እንቆቅልሽ የሚፈታበት ጊዜ የደረሰ ይመስላል። የተለያዩ ጥያቄዎችም መነሳት ጀምረዋል። ያን የመሰለ የስፖርት ጋዜጠኛ፣ ያን የመሰለ ጨዋታና ታሪክ አዋቂ፣ ያን የመሰለ ጸሐፊ፣ የህይወቱ መጨረሻ አካባቢ የነበረበት ሁኔታ ያሳዝናል። ተስፋ መቁረጥ ውስጥ ገብቶ ከቤቱ ተገፍቶ አንዲት ጠባብ ክፍል ውስጥ ሞቶ መገኘቱ ያስቆጫል። የእነዚህ የገነነ መኩሪያ ታላቁን አስተዋጽኦ የሚያውቁ ወዳጆቹና ጓደኞቹ ጩኸት ፍሬ አፍርቶ ጉዳዩ በድጋሚ ሊታይ ፖሊስ ምርመራ ጀምሯል። ገነነ መኩሪያን በአንድ ሙያና በአንድ ገጽ መግለጥ መቻል ከአቅም በላይ ነው። ገነነ አሰላሳይ፣ ደራሲ፣ ጋዜጠኛ፣ አሰልጣኝ፣ ፈላስፋ፣ ታሪክ አዋቂ፣ ታሪክ ሰዳሪ፣ ታሪክ ተናጋሪ፣ ታሪክ ጸሐፊ፣ ጨዋታ አዋቂ፣ ጉምቱ የቀለም ሰው ነበር። ገነነ ከሞቱ አሟሟቱ ልብ ሰባሪና አሳዛኝ ነው። ሕግና ስርዓት ባለበት ሀገር የገነነ ነፍስ ዛሬም ድረስ ፍትህ ሳታገኝ መቃተቷ በእርግጥ ልብን የሚጠዘጥዝ እውነት ነው። ይህንን ህመም ለመሻርና የገነነን ነፍስ ለማሳረፍ በቅርቡ የተጀመረው የሚዲያ ዘመቻ ፍሬ ያፈራ ይመስላል። በጋዜጠኛና በተንቀሳቃሹ ቤተ መጽሐፍ ገነነ መኩሪያ ሊብሮ አሟሟት ዙሪያ አዲስ ምርመራ ተጀምሯል። የተለያዩ አካላት የገነነን ሞት በሚመለከት ራሱን አላጠፋም በሚል ለፌዴራል ፖሊስ እንደገና ምርመራ እንዲደረግ ጥያቄ ካቀረቡ በኋላ ባሳለፍነው ሐሙስ ዕለት ሶስት ተጠርጣሪዎች በቁጥጥር ስር መዋላቸው ተረጋግጧል። በፌዴራል ፖሊስ የተያዙ ተጠርጣሪዎች ባለቤቱ ወይዘሮ አስቴር አየለ፣ አቶ ይታየው ምትኬ ከገነነ መኩሪያ ባለቤት ከወይዘሮ አስቴር አየለ ጋር ድብቅ የፍቅር ግንኙነት ያላቸው የዋካና ሆቴል ባለቤት። እነዚህ ተጠርጣሪዎች ባሳለፍነው አርብ ፍርድ ቤት ቀርበው ለተጨማሪ ምርመራ የ10 ቀን ቀጠሮ ተሰጥቷቸዋል። ይህ ትልቅ የፍትህ ሥራ እውን እንዲሆን ላደረጉት ሁሉ ታላቅ ምስጋና ይገባቸዋል። ፌዴራል ፖሊስ ለሰሩት በጎ ተግባር ጋዜጠኛ አርያ፣ ጋዜጠኛ ሰይድ ኪያር፣ ተስፉ ነዳ እንዲሁም ሁሌም የሊብሮ ሞት የሚያንገበግባቸውና ድምጻቸውን ያሰሙ የገነነ መኩሪያ አድናቂዎች በሙሉ ክብር ይገባቸዋል። አንድ ጥሩ አባባል አለ፣ ሰው ማለት ሰው የሆነ ነው ሰው የጠፋለት የሚል ጥሩ አባባል አለ። ይህን ያነሳ ነው፣ ያለ ምክንያት አይደለም። በዚህ የፍትህ ፍለጋ ጩኸት ላይ አንድ በልዩ ሁኔታ መመስገን ያለበት ሰው አለ። እሱም ጋዜጠኛ ሴይድ ኪያር ነው። ገነነ በመከራው ቀናት ከጎኑ በመሆን የወዳጅነትን የወንድምነትን ጥግ አሳይቷል። ገነነ ከሰው በሸሸበት ወቅት እስከ መጨረሻው ሰዓት ድረስ ከጎኑ ሆነ። ህይወቱ ካለፈ በኋላም በቋሚነት እንዲታወስ እያደረገ ስላለው ጥረት አንተን አለማመስገን ንፉግነት ነው። አሁን የሁሉም ጩኸት መናውኑ አልቀረም። ፍርድ ቤቱ ፖሊስ የጠየቀውን የምርመራ ቀን አስመልክቶ ፍቃድ ሰጥቷል። የኢትዮጵያ ፌዴራል ፖሊስ ከፍተኛ አመራሮች ዘንድ ጉዳዩ ልዩ ትኩረት እንደተሰጠው ተረጋግጧል። የጋዜጠኛ ገነነ መኩሪያ ህልፈተ ህይወት ምክንያት የሚያጣራ የምርመራ ቡድን ተቋቁሟል። የኮሚቴ አባሎች በየጊዜው የሚደርሱበትን እያንዳንዱን የምርመራ ሂደት ለተቋሙ ከፍተኛ ኃላፊዎች ያሳውቃሉ። የተዳፈኑ የሚመስሉ ውስብስብ ወንጀሎችን አነፍንፈው በማጋለጥ የረጅም ጊዜ ልምድና እውቀት ባካበቱ አባሎች የተዋቀረ የምርመራ ቡድን መዋቀሩን ለመስማት ችለናል። ጉዳዩ የፌዴራል ፖሊስ ጠቅላይ አዛዥ በሆኑት በኮሚሽነር ጀኔራል ደመላሽ ገብረ ሚካኤል ልዩ ትኩረት እንደተሰጠው ተሰምቷል። አስቀድሞ በጋዜጠኛ ገነነ መኩሪያ ሞት ዙሪያ ምርመራ ያደረገው የአዲስ አበባ ፖሊስ ኮሚሽን እንደነበረ ይታወቃል። በቅርቡ ለአዲስ አበባ ፖሊስ ወንጀል መከላከል ክፍል በጋዜጠኛ ገነነ ኅልፈት ሕይወት ዙሪያ ጥያቄ ላቀረቡት የስፖርት ጋዜጠኞች አጥጋቢ ምላሽ ሳይሰጥ መቅረቱ የሚዘነጋ አይደለም። በተለይ አንድ ኃላፊ ከሞተ ሶስት ዓመት ለሆነው ሰው የሞት ምክንያቱን መጠየቅ አይገባችሁም የሚል ምላሽ ሰጥተው ነበር። የእኚህ የአዲስ አበባ ፖሊስ ባልደረባ የሆኑት መኮንን ምላሽ በርካቶችን አስቆጥቷል። አሁን በቁጥጥር ስር የሚገኙት የጋዜጠኛ ገነነ ባለቤት አራት ጋዜጠኞችን በስም ማጥፋት በፍርድ ቤት ክስ መስርተዋል። ጋዜጠኛ ገነነ ራሱን አጥፍቷል በሚል የአዲስ አበባ ፖሊስ ማረጋገጫ እንደሰጣቸው በክሳቸውም አካተው ነበር። ከዚህ ቀደም በጋዜጠኛ ገነነ መኩሪያ ህልፈት አስመልክቶ የተሰጡት ምክንያቶች በወዳጆቹና በቤተሰቦቹ ዘንድ ተቀባይነትን ሊያገኙ አልቻሉ። የጋዜጠኛ ገነነ ታናሽ ወንድምም የሆኑት አቶ አለማየሁ መኩሪያ የወንድሙ አስክሬን ወጥቶ ምርመራ እንዲደረገበት ለፌዴራል ፖሊስ ጥያቄ ማቅረቡ ተሰምቷል። ከምንም በላይ ደግሞ የሚያመው ባልተረጋገጠበት ሁኔታ ራሱን አጥፍቷል በመባሉ በሚከተለው የኦርቶዶክስ ሃይማኖት ስርዓት ፍትሐት ሳይደረግለት መቀበሩን መስማት ነው። ታዲያ ገነነን ማን ገደለው? ለልጆቹ አባት፣ ለሚስቱ ባል፣ ለሀገሩ ባለ ውለታና ተቋም የሆነውን ገነነ መኩሪያን ማን ገደለው? በጉዳዩ የተጠረጠሩት ባለቤቱ፣ ውሽማው፣ የዋካና ሆቴል ባለቤት ማን ይመስላችኋል? ሀሳባችሁን ኮሜንት ላይ በጨዋነት እንድታስቀምጡ እያለን የዛሬውን ቪዲዮ እዚህ ጋር እናበቃለን። ጋዜጠኛ ገነነ መኩሪያ ሊብሮ ነፍስ በሰላም ትረፍ።